ሰላም ጤና ይስጥልን። ክቡራን ዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀረበ ያለው እስከ ፍጻሜው አብራችሁን ቆዩ። ትራምፕ ኦቲዝም ያስከትላል ያሉት መድኃኒት ነፍሰ ጡር ሴቶች እንዳይወስዱ አሳሰቡ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በአሜሪካ ዶክተሮች ለነፍሰ ጡር ሴቶች ታይሌኖል የተባለውን ማስታገሻ መድኃኒት እንዳይሰጡ አሳስበዋል። ትራምፕ ይህንን ያሉት መድኃኒት ከኦቲዝም ጋር ግንኙነት አለው ብለው ቢሆንም ይህ በሳይንስ የተረጋገጠ አይደለም። ፕሬዚዳንቱ ከጤና ሚኒስትራቸው ሮበርት ኤፍ ኬኔዲ ጁኒየር ጋር በመሆን ከዋይት ሐውስ በሰጡት መግለጫ ነው ይህን ያሉት። የአሜሪካው ፕሬዚዳንት የታይሌኖል ዋነኛ ግብዐት የሆነውን ፓራሴታሞል መውሰድ ጥሩ አይደለም ብለው ነፍሰ ጡሮች እጅግ የከፋ ትኩሳት ሲኖርባቸው ብቻ እንዲወስዱ መክረዋል። አንዳንድ ጥናቶች ታይሌኖል በሚወስዱ ነፍሰ ጡር ሴቶች እና በኦቲዝም መካከል ግንኙነት እንዳለ ቢያሳዩም ጥናቶች ያልተጠናቀቁና ያልተሟሉ ናቸው። ታይሌኖል የተባለው ኪኒን አምራች የሆነው ኬን ቪዊ ሴቶች መድኃኒት እንዳይወስዱ መባሉ ተቃጥሏል። ድርጅቱ ለቢቢሲ በላከው መግለጫ ገለልተኛና ጠንካራ ሳይንስ ኢስታፌሜን በመውሰድና በኦቲዝም መካከል ግንኙነት እንደሌለ አሳይቷል ብለን እናምናለን። ከዚህ ውጭ የሚሰጠን አስተያየት አጥብቀን እንቃወማለን። ይህ ምክር ለነፍሰ ጡር ሴቶች የሚያስከትለው የጤና ቀውስም ያሳስበናል ብሏል። ኤስታሚናፎን የተባለው ታይሌኖል ውስጥ የሚገኝ ኬሚካል ለነፍሰ ጡር ሴቶች የተሻለው የህመም ማስታገሻ ተደርጎ ይቆጠራል፣ ያለው ድርጅቱ እርጉዝ ሴቶች ከዚህ ውጭ ያላቸው አማራጭ ስቃይ አሊያም ሌሎች ስጋት ያለባቸው መድኃኒቶች መጠቀም ነው። የጤና ሚኒስትሩ ኬኔዲ ሀገሪቱ የምግብና መድኃኒት አስተዳደር ለጤና ባለሙያዎች ማስታወቂያ እንደሚለቅ አስታውቆ ታይሌኖል ነፍሰ ጡር ሴቶች አደጋ ላይ ሊጥል ይችላል ብለዋል። አክለው መድኃኒቶች ላይ የሚፈጸሙ ማስጠንቀቂያ እንደሚቀይር እና ለህዝብ የግንዛቤ ማስጨበጫ እንደሚሰጥ ገልጸዋል። ኬኔድ የምግብና መድኃኒት አስተዳደር ከዚህ በኋላ ሊኦኮቬረን የተባለውን መድኃኒት ኦቲዝም ላለባቸው ህጻናት እንዲሰጥ እንደሚመክር አስታውቀዋል። ይህ መድኃኒት ላለፉት አስርታት የካንሰር ታካሚዎች ከካይሞቴራፒ ከሚያስከትለው ስቃይ ለማስታገስ ጥቅም ላይ ይውል ነበር፣ ነው ይውል የነበረ ነው። ኬኔዲ ባለፈው ዓመት ሚያዚያ ነው በሚቀጥሉት አምስት ወራት የኦቲዝምን መንስኤ ለማወቅ ሰፊ ሙከራና ጥናት እያካሄዳል ሲሉ ያስታወቁት። ትራምፕ ሰኞ በሰጡት መግለጫ በኦቲዝም የሚጠቁ ህጻናት ቁጥር መጨመር ከፍተኛ ቀውስ ሲሉ ገልጸውታል። ነገር ግን ሙያተኞች ባለፉት አስርት ዓመታት ጥናት የተካሄደበትን ኦቲዝም መንስኤው ምንድን ነው የሚለውን በአጭር ጊዜ ማወቅ ቀላል አይደለም ይላሉ። በጠቅላላው የኦቲዝም መንስኤ የተደርገው የሚወሰዱ ምክንያቶች